በኋላ ሁለታችንም ብቻ ነው ደግሞ ጥቅ ጥቅ እያልን የምንቦስ ማለት

አታውርችለሱውዮታ ብለዋል ዝም በል እሱማ አታንሱ ታባላለትነውእንዚበትነሌ አጀመእሆውማለት ነውዳገ ልንገራችሁ ማታ እዚህ ላይ እኛ ማለት ነው። አይሚን ነገ ስሜን ለምን ትጥራለህ ብለህ ትመጣለች ስትል እዛ ትመጣለች። ዛሬ ደግሞ ሌላ አጀንዳ

ብቻ ፍቅር ጠንገራ ነው ያለው። ፍቅር ጠንገራ ነው፣ ፍቅር ጠንገራ ነው። ሲኖ አጠናግሮ አረፈ አለ ተረት ማለት ነው።

ደግሞ ዛሬ አይጤ መሰለች ይዞ መቷል፣ አለች አይጤ መሰለች። አንዱ ደግሞ ምን አረ እኔ ያሰቀኝ ቦታ ልንገራጭ ምን አለች? አንዳንድ ሰዎች እኛ ትላለች እኛ ማለት ምን ማለት ፈልጋ ነው? እኛን እየነካች እኮ ነው ለኛ ያወራች ነው እኛን። እና ታዲያ እኛ ሳራ እሽቃለሽ እኛ ማለት እኛ ነው። እኛን እንኮ እኛን እንደፋኘው የውድ ለምን እንደዛ ቃላቱን እንደተጠቀመች? እዚህ ጋር ሆነን እየሰደብናቸው እየዘቀምናቸው እንዴ ልጆቹን እኮ

ጌቸውሬ፣ ሀይሜ እራሷ ትበልታለች። ትላንት እንደ ቡድር ግን ማለት ምን አለች? ይመጣሉ ትላለች። ወይዘሮ ነው ዳኒሽ

እየወጣ ነው። የትኛው ዩቲዩበር አሁን ልኮ በስራ የሚታይ ቪዲዮ የለም። ሁሉም ጥቅጥቅ አፍካ ላይ በጣም ምን ያስጠላል። ግን እነሱ ተስማምቶበት ነው የሚሰሩት እኛ

ድንኮ የሚያስተምሩት የሚተዘቀዘቀው ማለት ነው። ልጅቱን በማምጣቱ ብዙም አይደለም። እኔ እንደው ጨርሶ አይደለም። ተናገሩ። ልጆቹ እርስ በራስ ልጅ ሰኒ ጋር ሄዱ እንዳትነኩ አሉ። ለምን አንዱ ከተነካ አንዱ ሁለቱም ይነካሉ። በየገስቱ ላይ ተናገሩ

አትናገር። እንደ አንቺ ደግሞ ምን ሆነሻል ዛሬ? ገና ተዋውጋሽ፣ ዛሬውን ከሰው ጋር ትጣልያለሽ እንዴ? ቀስ በቀስ ነው እንጂ። ቀንማ ጨነቀኝ። አሁን ቪዲዮ ካየሁት በኋላ ተረጋጋለሁ እንጂ ያታ ለማንኛውም በሉ፣ እነሱ ሆይ አሉ አዲል በሉ። እናንተ ደግሞ አትጨናነቋት፣ ትጣሉ ምን ምን ስራዬ ብላችሁ እናቴ ወላሂ በሉ፣ ራሳችሁን ጠብቁ፣ ምንም የለም።

የብሩኬን ፎቶ አድርጋ ፎቶ አድርጋ ይሄ ልጅ ማን ነው ታውቃላችሁ? ትላልች ብቻ ይሄ ልጅ ስትጫወት መጨረሻ ላይ አንድ አለች።

እኔ ዛሬ ሙሉ ቀድናቄዎች አንዳንዶች ያሽቃብጣሉ ልጅቶ አውቀው እኮ ነው እንደዚያ የሚያደርጉት አዎ ማለት ነው ሁሉም ተው አውቀው ማርያምን አሁን ስንት ሰው ነው እንትና ቤት እራሱ ተይ ማናት ገላኔ ቤት ሌላ ቦታ ሚያሽካ ቢቱን ሊገቡ ሲሄዱ እየተናገሩ ነው የመለሱት። ሁሉም ተይዟል በየቤቱ አንዱ ቤት ሲገቡ አንዴ ያወራሉ። ወደዛ የምረ ነው አንድ ነገር ልንገርሽ ሲባ ማለት ነው እኔ አንድ ነገር ልንገርሽ

ስንስራት ያነሱ ብቻ ነው እሷ ቤት ምገባው እንደዚህ አልካሳ የሆነ ዝም ብሎ ማውረሷ አታስገባም በጣም